ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በተወዳጁና ወደነው እንግዲህ በምንከታተለው ጽናት ድራማ መተናል በክፍል መቶ ሶስት ማለት ነው። እንግዲህ የነኪራ ቤት ሰላሙ ከተበጠበጠ እጅጉን በጣም ብዙ ጊዜያቶችን አስቆጥሯል። አሁን ላይ የነኪራ ቤት ብቻ ሳይሆን ናሆም እና መራዊትም እንግዲህ ጥሩ ስሜት ላይ አይደሉም ማለት ነው። እናም እንግዲህ የቤቲ እናት በቤቲ እንግዲህ የእርቃን ፎቶ ጽናትን ያልሆነ ወንጀል ውስጥ እንግዲህ ለማስገባት ጽናትን የእስር ቤት ጉድጓድ እየቆፈረችላት ትገኛለች ማለት ነው። የቤቲ የድሮን በቀል እንግዲህ እናትየዋ ልትበቀልላት ታጥቃ ተዘጋጅታለች ማለት ነው። በጣም በሚያሳዝን ሁኔታ ኪራ እንግዲህ ፅ እውነት ነው ወይ ይሄ የማየው ነገር አላረኩትም በይን፣ ሲላት ጽናትም እንግዲህ ያለውን እውነታ ጽናት እንግዲህ እንደምናቃት ትክክለኛና እውነት ተናጋሪ እውነት ፈራጅ ናት እና ጽናት ምንም ልትለው አልቻለችም። ያደረገችውንና የሆነውን ነገር በስነ ስርዓት ነበር ለኪራ ያስረዳችው። ኪራ ግን ጽናትን በድንብ አድርጎ ጠንቅቆ ስለሚያቃት እንግዲህ የሆነውን ነገር አንቺ ራስሽን ከማዳንና ለቅድመ ዝግጁነት ራሷ መቅደም እንዳለባት እንግዲህ ስለነገረችው ኪራም በመጥፎ በኩል አላሰብባትም። ጽናትም እውነት ለመናገር በመጥፎ መንገድ አላየችውም፣ አላሰበችውም። ሲጀመር ለጥንቃቄ ያክል ነበረ፣ የእርቃኑን ፎቶ ያውም እንግዲህ አንዳንድ ሰው ያሳስታልና በኒና ሀሳብ ነበረ ይህ ነገር እንግዲህ የመጣላት ማለት ነው። ኒና ግን ምን አስባ ነበረ? ይህን ነገር ቤቲ እየተከታተልሽ እጅሽ ነበረ ሻወር ምናምን ስትወስድ በማለት እንግዲህ ጽናትዬ ከዚህ በፊት ያሳለፈችውን ላይፍ ትእዛዝ ባለቻት እና ምክንያቱም ቤቲ እንግዲህ በኖርማል በነበረችበት ሰዓት የጽናትን የእርቃን ፎቶ በሰራተኛዋ በኩል እንግዲህ ፎቶውን እንግዲህ አግኝታ ነበርና ለሚዲያ በኪራም ስታስፈራረው ነበረ። እናም እንግዲህ ነገር ግን ብዙ ጊዜ የጽናትንና የኪራን የፍቅር ግንኙነታቸውን ለመናድ ለመበቀል ብዙ ስትጥር ነበረ። መጨረሻም እንግዲህ ሳያምር ቀረ። በእርግጥ ቤቲ ያው በኪራ ምክንያት እንዲህ ራሷን ብትሰጥም በሰላሟም ጊዜ እንግዲህ ለኪራና ለጽናት ጥሩ ነገር አላደረገችም ነበረ። እንግዲህ ፍቅር ያለ ቦታው አባ ኮስኳሴ ነው እና እንግዲህ ቤቲና ኪራ ብዙ ዓመታትን በፍቅር ቢኖሩ ነገር ግን አንድ ላይ ለመኖር አልተፈቀደላቸውም። ፍቅር የሚባል ነገር አለ። ኪራ እንግዲህ ልቡ ሸፈተና ጽናትን አፈቀረ። አሁን ላይ እንግዲህ ጽናት ያው ፍቅር ፍቅር ነውና ፍቅር እንግዲህ በቀጠሮ ሰዓት የሚመጣ ሳይሆን እድል ነው። እናም እንግዲህ አሁን ላይ ጽናት ወይ ጥሩ ኑሮ እየኖረች ታደለ ብቻ ግን ፈተናና ስቃይዋ በስቷል። የኪራና የጽናት የቤቲ እናት እንግዲህ ድሮም እንግዲህ ለጽናትዬ ምክንያት ነበር የምትፈልግላት እና አሁን ላይ እንግዲህ ጽናትን ወንጀላ መቀመቅ ለማስገባት እንግዲህ ደፋ ቀና እያለችም ትገኛለች። እንግዲህ ነገ የመጥሪያ ወረቀት ይመጣልሻል፣ እስር ቤት ከርቼሌኑ ማስገባሽ እያለችም ትዝትባታለች ማለት ነው። ኪራም እንግዲህ በሚያየው ነገር እጅጉን በጣም ተሰላሽቷል በቤቲ እናት ምክንያት እናም እንግዲህ የቤቲ እናት አይ ልጅ እያለች ስለ ልጇ ሕይወትም እንግዲህ በጣም እየተጸጸተችም ትገኛለች። አሁን ላይ እንግዲህ ቤቲ ከኒና ጋር እንግዲህ መሬት ፍራሽ ላይ ስለሚተኙ እንዲሁም እንግዲህ ኪራና ጽናት ደግሞ ያው የቤቲ እናት ካናናቀችው ክላስ ውስጥ ነበረ የሚኖሩት። ነገር ግን ቤቲ የሚገባት እዚህ ከእናንተ ሻል ባለ መኝታ ላይ እንጂ እዚህማ ፍራሽ ላይ መተኛት አትችልም ከሴተኛ አዳሪ ጋር በማለት እንግዲህ ሁሉንም ከፍና ዝቅ እያደረገች እየተናገረች ነው። ጽናት ክፉኛ ደብሯታል፣ ከፍቷታል ማለት ነው፣ በሆነው ነገር የቤቲ እናትም እንግዲህ ስልክ ተደዋወላለች። ስልክ እየተደዋወለች እንግዲህ ከእሱን አጠናክሩልኝ ወንጀሉን እንግዲህ አፋጥኑት። ምስክርም ከተፈለገ እንግዲህ ምንም ችግር የለም በብሬ እገዛለሁኝ። ብቻ ግን ጽናት የማትወጣበትን ጉድጓድ አስገቡልኝ እያለችም በስልክ ትደዋወላለች። ጽናትዬ በጣም ከፍቷት ስለነበረ ለመራዊት ስልክ ትደውላለች። መራዊትም እንግዲህ የናሆም እናት ወደ እነ መራዊት ቤት እንግዲህ ደፋ ቀና እያለች እንግዲህ ታምራለች። አማት አይጥመማችሁ። አንዴ እንደው በእውነት በ አማት ተወደዱ እንጂ አሁን ላይ መራዊት፣ በእርግጥ የናሆም እናት የልጇን ደስታ ማንኛውም ሰው እንደሚፈልገው እሷም ትፈልጋለች። ነገር ግን አሁን ላይ ነገር እያሳበቀች ትገኛለች። መራዊትም እንግዲህ በጣም ትዕግስት አላት እና የቤቲ እናት የናሆም እናት በመጥፎ እይታም በመጥፎ አመለካከትም መራዊትን ብታያት፣ ነገር ግን መራዊት ረጋና ሰከን ብላ የናሆምን እናት እንግዲህ እያስተነገደቻትም ትገኛለች። ጽናት ስትደውልላት ስልክ ለመራዊት ልክ እንዳልሆነች እና ደህና እንዳልሆነች ትነግራታለች። በቃ እሺ መጣሁኝ አለቻት። እናም እንግዲህ ስልኩን ዘግታ ስጨርስ የናሁም እናት ምንድን ነው መነሽ ነው ችግር ያለ እንዴ? ስትላት ጽናት እንግዲህ ጥሩ አትመስለኝም ድምጿ ሁሉ ተቀይሮብኛል፣ በማለትም ችግር ያለ ይመስለኛል ትላለች። ታዲያ ልትሄጂ ነው እንዴ? ስትላት ኧረ አንቺንም አጥዬ አልሄድም አለቻት። መራዊት ምንም ችግር የለም እኔም አብሬሽ መሄድ እችላለሁ በማለት የናሆምና መራዊት ተያይዘው ወደ እነ ጽናት ቤት ሄዳሉ። እንግዲህ በር ላይ ያገኟት የቤቲን እናት ነበረ። የቤቲን እናትና የናሆም እናት ከዚህ በፊት እንደሚተዋወቁ ይነጋገራሉ። ለረጅም ጊዜ ቢሆናቸውም ከተያዩ ለማስታወስ እንግዲህ ሞክረዋል ማለት ነው። የቤቲ እናትና የናሆም እናት እንግዲህ ሳሎን ቁጭ ብለዋል። ቤቲ መታ እንግዲህ ከእናቷ እቅፍ ውስጥ ነበረች። የናሆም እናት እንግዲህ ቤትን ስታያት ያችን የመሰለች ቆንጆ እንድኩና በማየቴ በጣም አዝናንዶ በማለትም እንግዲህ ትናገራለች ማለት ነው። እስኪ ተመልከቺ፣ እንደዚህ አደረጉብኝ ልጄን በማለትም እንግዲህ የቤቲ እናት እንግዲህ ለናሆም እናት ትናገራለች ማለት ነው። ጽናት እና መራዊት መኝታ ቤት ናቸው። መራዊ ጽናትዬ እያለቀሰች ነበረ። መራዊት ያገኘቻት ምን ሆነሽ ነው በማለት ስጠይቃት የሆነውንና የተፈጠረውን ነገር እንግዲህ ጽናት ትነግራታለች። እንዴት እንደዚ ታደርጊያለሽ? ቆይ አንቺ ምግቡ ላይ መርዝ ነስንሰሽ መግቢ ብትባይም እኮ አደረግሽ እንደማለት ነው በማለት እንግዲህ ምሩም ጽናትን ትቆጣታለች ማለት ነው። እኔ ለክፉ ነገር አስቤ አይደለም፣ ነገር ግን ከዚህ በፊት ከደረሰብኝ አንጻር ነው በማለት እንግዲህ ለ ለመራዊት እንግዲህ ጽናትዬም ታስረዳለች ማለት ነው። በሌላ በኩል እንግዲህ ክብሮምና ክብሮምና ሰኔ እንግዲህ ፍቅራቸውን እያጣጣሙ ይገኛሉ። በጣም ደስ የሚል ላይፍ ላይ ነው ያሉት። እናም እንግዲህ ወደነ መራዊት ወደነ ጽናት ቤት እንግዲህ አምርተው ነበረ። እጅጉም በጣም እንግዲህ የቤቲ እናት ይች ገረድ ምናምን እያለች እንግዲህ ጽናትን ውሽ ልቅ አርጋ ትሰርባታለች ማለት ነው። ይህንን የሷን ስድብ መቋቋም ያቃታቸው መራዊት እና ሰኒ እንግዲህ እጅጉን በጣም አዝነዋል ማለት ነው። መራዊትም እንግዲህ እኔ ፅናት ስትናገር በዚህ ልክ አልጠበኩሽም ነበር ለካጽ እውነት አላት በማለትም አንቺ ደግሞ አታሽቃብጪ፣ የራስሽን ቤት አስተካክይ፣ የሰውን ቤት ለማስተካከል አትሞክሪ፣ ለራስሽ ቤት ተጠንቀቂ በማለትም ምሩም ሳትቀር እንግዲህ የቤቲ እናት ተሳደባሌ ማለት ነው። ያ ማለት እንግዲህ ነገር ሲያሳብቁ ነበረ እናቶቹ ማለት ነው። የቤቲ እናትና የናሆም እናት። የናሆም እናት እንግዲህ ለመራዊት እጅጉን በጣም ትልቅ የሆነ ተቃውሞ አላት። ያ ማለት እንግዲህ ልጅ ስለማትወልድ ማለት ነው። እየደጋገመች እንግዲህ እናቴን ናሁምን ትወዷለሽ እንዴ? እያለችም ስጠይቃት ነበረ። ባልወደው ማን ስኮ አንቺ ልጅ ጋር አልቀመጥም። በጣም ነው የምወደው። ስለምወደው አብሬው የምኖረው እንጂ እሱን መጠቀም አድርጌ አደለም፣ ካለሁበት ከችግር አንጻር አደለም በማለት እንግዲህ ምሩ ትመልሳለች ማለት ነው። እንግዲህ የናሁም እናት እነ ኪራ ቤት እንግዲህ ብቻዋን ጥላት ከጽናት ጋር እንግዲህ ውስጥ እንደተቀመጠች ለናሁም ደውላ ትነግረዋለች። ይመስል ናሁም እንግዲህ እሳት ጎርሶ ነበር መራዊትን ሳናከራት የነበረው የህርኩበትን እና የተፈጠረውን የሆነውን ነገር ላሰርዳ ብትለውም እኔ እዚጋ የራሴ ቤት እየፈረሰ እና የራሴ ቤት እየተበላሸ ስለ ነጽናት ቤት አገባኝም ብሎ እንግዲህ ወንድ ልጅ እንግዲህ ሴት ከላከው ጅብ አይፈራም እንደሚባለው ነገር እንግዲህ ናሆም ለመራዊት አሳይቷታል ማለት ነው። ነገር ግን ያው አኩርፎም ነበር እራትም ሳይበላ ነበር ያደረው ማለት ነው። ሆኖም ግን እነሱ በቂምና በኩርፍ ያው አልገፉበትም ማለት ነው። እንግዲህ ኪራ እጅጉን በጣም ከልክ ካልፎበታል። እንግዲህ የቤትን እናት እንግዲህ ምክንያት እየፈለገች እየደነፋችባቸው ነው። እንግዲህ በጣም በሚያሳዘን ሁኔታ ሲጨቃጨቁም ነበር። በዛ መሀል እንግዲህ ቤቲም እንግዲህ ቤቲን ነይና እዚህ አንቺ እዚህ አልጋ ላይ ነው እንጂ የምተኘው እዛ ከሴተኛ አዳሪ ፍራሽ ላይ አይደለም ያ አይመጥንሽም እዚህ ጋር ነው የምተኘው ከኪራ ጋር በማለት እንግዲህ ቤቲም አዎ ስትላትም ነበረ። ያምሻል እንጂ አንቺ ሴትዮ እያለ እንግዲህ ኪራም ሲጣላት ነበረ የቤቲን እናት። የቤቲ እናትም ከፍና ዝቅ እያደረገች ሙሽልቅ አድርጋ ትሰርባቸዋል ማለት ነው ኪራና ፅናትን። ይህንን እንግዲህ ጭቅጭቃቸውን አልቋቋም ያለችው ቤቲ ራሷ አንስታ ወርቃለች። ሐኪም ቤትም ነበር ያደሩት ማለት ነው። አሁን ላይ እንግዲህ ኪራ የመጣው ምጣ የሆነው ነገር ይሁን። እኔ እንግዲህ ጽዬ እስር ብለሽ ከሆነ የምትፈሪው እንዳትፈሪ እኔ ልታሰርልሽ ዝግጁ ነኝ በማለትም ኪራ ለጽናት እንግዲህ አበረታታታል ማለት ነው። የቤቲም እናት እንግዲህ እየጨፈረችባቸው ትገኛለች። የክፍል መቶ ሶስት እንግዲህ ክፍል መቶ ሶስት እንግዲህ እነዚህን ተመልክተን ተጠናቋል። የምርም እንግዲህ የቤቲ እናት እንግዲህ ምክንያት ፈልጋለች ለጽናትና እስር ቤት ታስገባት። ይሁን ጽናት ወይንስ ኪራ እስር ቤት የሚገቡት? ኪራ ከሆነ ቤቲ ያለ ኪራ መኖር ስለማትችል አይታሰርም ማለት ነው። እናም እንግዲህ ይህን ይመስላል ማለት ነው። ውድ እና የተከበራችሁ የቻናል የቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ እና ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ክፍል እስክንገናኝ ቸር ሰንብቱ። ባይ ባይ።